የተባረከ ልጅ እንዴት ናችሁ? እግዚአብሔር ይመርቁ፣ እሱ ብቻ ነው። ኧረ በጣም ቀና ልጅ። ዛሬ በጣም ትልቅ ሰርፕራይዝ ነው። ሰላም፣ የስቲፋኖስ ቶማስ ዩቲዩብ ቤተሰብ ተከታታዮች እንዴት ናችሁ? ያው ዛሬ ፈታ በይ ምንሽ ነው ማማ ጥርሴ የለም። እሺ የአራዳ ልጆች፣ ዛሬ እንግዲህ በጣም ለየት ያለሽ ቀን ነች። ለየት ያለሽ ቀን ስላችሁ ከማማ ከማማጋ ቪዲዮ ምናምን መስራት ከጀመርን ኢቭን በጣም ረጅም ጊዜ ሆኗል። አራት አመት አይደለ? አብረን ቪዲዮ ከሰራ አራት አመት ሆኗልና በአራት አመት ውስጥ እንግዲህ እማማኔን እንደ ልጅ ነው ምታየኝ አይደለ? እንደ ልጅ ነው ምታየኝ ምን ምትለውና አሁን ዛሬ በጣም ትልቅ ነገር በጣም ትልቅ ሰርፕራይዝ የማትጠብቀው የማትገምተውን ነገር ልጄ አድጓል እስጢፎ አድጓል እስጢፎ ከፍ ብሏል ብላ የምታስበውን ትልቅ ነገር ላሳያት ነው እንግዲህ አሁን የምንወስደው ትሄጃለሽ ምን ይመስልሻል ምን ማሳየሽ ነው ይመስልሻል ነው ሰርፕራይዝ ነው ማድረግሽ አሁን ስለዚህ እንሄዳለን ማለት ነው በጣም ትልቅ ነገር ነው ጋይሶች በጣም ከባድ ነገር ነው ማሳያት ስለዚህ ሌስኮ ተከታተሉ

ገብርኤል፣ ገብርኤል እሺ፣ እንደ አይነቱ ማዘርዬ፣ ሰላም ነዎት? ጤና ሁሉ፣ ሰላም ቤተሰብ፣ ሰላም ነው። ቆንጆ ነው። አስማ አስቸገረኝ። አስማ ምን ነው? አየሩ ትንሽ አይዞት፣ ክረምት እየገባ ስለሆነ ክረምት፣ ጋውን ሙቀቱን ትንሽ አሁን ስሚኝ፣ ለምን ያመጣውሽ መስፍሻል ለምን እዚህ ያመጣሁሽ ይመስልሻል? ቪዲዮ ነው ቪዲዮ ነው? ቪዲዮ አይደለም ሌላ ገምቼ፣ ለምን ያመጣሁሽ ይመስልሻል? ለምን የመጣሽ ይመስልሻል? እሺ፣ አሁን እዚህ ያመጣሁሽ ቆንጆ ሰርፕራይዝ አለ። የሆነ ነገር ላሳየሽ ነው ያመጣሁሽ። እሺ፣ ትልቅ ነገር ማለት ነው። እሺ ገና ነው። ያው የሱ ባልደረቦች የሆነ ነገር እያደረጉ ነው እና ያበደ ነገር ያሳዩሻል አሁን ማለት ነው። ኧረ ኧረ፣ ቁጭ በሉ እሺ። በጣም የተባረከ ልጅ አሉት። ማየ ልጅም የሚሰጠው ፈጣሪ ነው ምን የሚለው እና አንዳንዴ ጥሩ ልጅ ካልተሰጠ ደግሞ አንዳንዴ ፈጣሪ ማማራ ይሄ ግን በጣም የተባረከ ለሰው የሚያዝም ቀና ደግ፣ እንዴት አድርጎ እንደመረቁት እድለኛ ነው። ማዘር የእርሶን ምርቃት ራሱ ማግኘቱም፣ ገና ብዙ ነገር ደግሞ ይገጥመዋል አይደለ? ቀናነት ነው ዋናው። ለቤተሰብ የሚያስብ ልጅ በአሁኑ ሰዓት ማጆሪቱ አይገኝ፣ በአብዛኛው አይገኝም። ስለዚህ እሱ ደግሞ ዛሬ ለእርሶ ስጦታ የሚሰጡት ነገር አለ፣ እሱ እናያለን። ቆንጆ ነገር አዘጋጅቼልሻለሁ። ቆንጆ ሰርፕራይዝ አለች ዛሬ

ስለዚህ ሺህ ቢደረደር ምንም አያደርግም፣ አንዱ ይበቃል። ጣፋጭ አይበቃም፣ ቤተሰብ የማያማር አንድ ጣፋጭ ልጅ ይበቃል እያለ ነው። ብዛት ቢኖረው ጥቅም የለውም፣ ቤተሰብ የሚያበሳጭ የሚያናድድ ከሆነ ጥቅም የለውም። ስማ እኔ በዚ ሕጊ የሚቀብሩኒ አልቅሶም መቅበር ተብሩኒ ሁለቱ ድማ ልጃን ነራሳን ቃልየ ዳናነስ ወይ ስጥፍየ ዳናነ ወይ ትባሃል ዘለው

አሁን ደሞ ያው በልጅ ልጅት ደሞ እየተደገፉ ነው። ወደ ትምህርት እንደሄድኩ በእናታችሁ ወጫ ሄድኩ እናቱ

ቄስ ነው ብለኛል። ያው እንግዲህ ዛሬ ማማን እዚህ ጋር ይዣት መጥቻለሁ። ዛሬ በጣም ትልቅ ሰርፕራይዝ ነው። ከማማ ጋር እንግዲህ ቲክታክ ከጀመርን ኦልሞስት ወደ አራት ዓመት አካባቢ ይሆናል። በዚህ አራት ዓመት ውስጥ እንግዲህ ያው ብዙ ነገር አይቻለሁ፣ ብዙ ነገር እንትን ብያለሁ እና ያው ከዘፈኑን ባሻገር ሰው በብዛት ሚያቀኝ ከማማ ጋር ቲክቶክ ሲሰራ ነውና፣ እማማ ዛሬ እዚህ ይዤሽ የመጣሁት ማለት ነው። እነሱ ጋር ባለ ሁለት መኝታ ቤት ቤት ገዝቻለሁ ማለት ነው። ስቲፍን ብሎ ለሚመጣ ስቲፍን ብሎ ደግሞ ለሚመጣ ለ15 ቤት ደግሞ 3 3 ሚሊዮን ብር ቀነሰናል ማለት ነው። ስለዚህ እርስዎን ጎረቤት ሰው መሆን ይችላል ማለት ነው። ስለዚህ 3 3 ሚሊዮን ብር ቀነሰናል ማለት ነው። በመጨረሻም ለእኔና ለማማ ውድ ፋሚሊዎቼ ያበደ ሰርፕራይዝ ይዘውላችሁ መጥተዋል ማለት ነው፣ ዴምስ ሪል ስቴት። እሺ ቅድም በተነጋገርነው መሰረት ለወንድማችን ጥሩ ነገሮችን ማማ እንደተመኙ ሁሉ ዴምስ ሪል ስቴትን ጥሩ ነገር በመመኘት ሶስት ሚሊዮን ብር ዲስካውንት አድርጓል። በተጨማሪም ደግሞ ማማንና ስቲፍን ብሎ ለሚመጣ ደግሞ በዚህ ስክሪን በምናስቀምጠው ስልክ ቁጥር ደውለውልን ለሚመጣ ደንበኛ ወይ ደግሞ ለሚመጣ ክሊያንት ደምስ ሪል ስቴት የ3 ሚሊዮን ብር ቅናሽ አድርጓል። ይህ ቅናሽ የሚሆነው ግን ለ15 ቤት ነው ማለት ነው። ስለዚህ እድሉን የእናንተ ቤተሰብም ዘመድም መጠቀም ይችላል ማለት ነው። ውድ የእስጢፋኖስ እና የማማ ተከታዮች ደምስ ሪል ስቴት ለ15 ቤቶች የ3 ሚሊዮን ብር ዲስካውንት አድርጎላችኋል ማለት ነው። ሁላችሁም ይመቻችሁ። ወዳችኋለሁ።